ብዙ ንብረቶችን አክስረው ይመጣሉ። እነሱ ግን ምን እንደሚያደርጓቸው አይታቸዋል። በጣም ያሳዝናል። መክተብ ለወስድሽ ነው ብሎ ማለት ነው ጽሑፉ እንደተጻፈበት ልጅቷ ፎቶ ላይ መክተብ ለወስድሽ ነው ብሎ ኩርጅ ነው የሚባል ያው እንድትወጣ ወደ ሀገሯ አስመትቶባት ኤርፖርት ይወስዳታል። በዚህ መልኩ አልሄድም ወደ ሀገሬ ብላ እየተንደፋደፈች እያለቀሰ ትገኛል ማለት ነው። በጣም ያሳዝነው ይህንን ያክል የሰው ልጅ ጭካኔውን ላይ አረቦችን ከፉብን ምን አለ እውነቱን ቢነግሯት መስራት ትፈልጊያለሽ ወደ ሀገርሽ ትሄጃለሽ ብሏት፣ ያኔ ምርጫ ትመርጣለች ወይ ሁሉን ነገር እየቻለ መስራትን ወይም ወደ ሀገሯ መሄድን ማለት ነው። ወይንም ወደ መክተብ ሄደው ወስደው እንድትቀየር ማድረግ በጣም ያሳዝናል። አታልቅስ ምን ትሆን ሁላ። ይሄ ስሜት በየሁላችንም ቦታ ላይ ሊኖር ይችላል ይኖራልም። የምንሰደደው እንግዲህ ሊያልፍልን የሆነ ነገር ልንለወጥ ሰርተን ከሀገራችን ይሻላል ተብሎ ነው የምንመጣው። ሀገራችን እንደምታዩት ምንም ነገር የለም። በብዙ ነገር ላይ ኑሮ ውድነት አለ። በብዙ ነገሮች ላይ እያጨናነቀን ስለሆነ ግዴታ ወደ ውጭ ሀገር እየሄዱ መስራትና ህዝብ እየመረጠ ያለው እና ሌላ አማራጭ የለም እንግዲህ ሲመጡ ደግሞ በቀላል ብር አይደለም የምታዩት። ሁሉ ነገር ሁሉ ቦታ ኑሮ ውድ ነው። በቀላል ብር አይደለም እስከ መቶ ሀምሳ እስከ ሁለት መቶ ብር ሁለት መቶ ሺ ብርም፣ መቶ ሀምሳ ሺ ብር፣ መቶ ሰማኒያ ሺ ብር፣ ሁሉም እንደየደላላው እያከሰረ ነው የሚመጣው። ያን ብር ደግሞ ሴትም ያገኙትም ወይ ከሰው ተበድረው ነው ሰርተው ለመክፈል ወይንም የሆነ ንብረት ሸጠው ነው የሚመጡት እና ይሄ ስሜት አሁን ከባድ ነው። እንግዲህ የቢሮ ለውስድሽ ነው ብሎ እንደገና አየር ቦታ አየር ትኬት ቆርጦ አየር ቦታ ታገር እንድትወጣ አድርጎ እኔንጃ እኔንጃ አይምሮዋን ግን በትክክል አለ ያሳት እንደው በደህና ሰው ያደርጋት አላቅም ይህን ያክል ለእነሱም አሁን ምንድን ነው ይሄ ጥሩ ነገር ነው ግን ደሃን እንደዚህ ማስለቀስ ለምን እንደምንመጣ ይገባቸዋል ያውቃሉ ምንም ነገር ሳናቅ እያታለሉ ኤርፖርት ቦታ እየወሰዱ ወደ ሀገራችን የሚሸኙ ሰዎች አለ። ስራቸው ውስጣቸው እና እህቶች፣ እኔ ግን የምለው ነገር አትደናገጡ፣ አታልቅሱ አትጩሁ። ምንም ለውጥ የለውም። አንድ አየር ትኬት ተቆረጠ እንድትሄድ ነው። በቃ ለውጥ የለውም። ከሆነ በላይ ምንም ለውጥ የለውም። እኔ የምለው ነገር ስትመጡ፣ መጀመሪያ ላይ አዲስ ሆናችሁ ስትመጡ ስራችሁን ስሩ። በቃ ስራችሁን ስሩ። እኔ አዲስ እኛ አዲስ በእኛ ዘመን ምዝ ከዛሬ አስር አመት በፊት ነበረ ጠለብ የመጣ ነው። ስልክ የለም፣ ቤተሰቦቻችን የምናወራው በወር አንድ ጊዜ ነው፣ ወይም በአስራ አምስት ቀን አንድ ጊዜ፣ በወር አንድ ጊዜ ነው። እኔ ስልክ ሀያ ሶስት አመት በኋላ ነው በዛም ሰዎች ያችን በዛች ስልክ ነበር። እንደውም ተጣላን። ግን የመጀመሪያ ጊዜ እንደመጣው እንደዚህ አልሰራም እንደዚህ ምናምን ከልጅቷ ጋር ነበር የምንጣላው። የውሰዱኝን የምወደ ሀገሬ እያልኩኝ አይወስዱኝም መጣላ ነበረ። የመጨረሻ ጊዜ ግን እንደዚህ ልትወስደኝ ሁን አላቅም። ብቻ ፎቶ ምናምን አስነስታ ነበረ ወስዳ፣ በኋላ ላይም ሲያሰላስቡት ለልጇ ጋር እንድሰራ አደረገችኝ። ሴትዮዋ ቤት በሽተኛ ልጅ ያለቻት አልተስማማንም። በዚያ ምክንያት ለልጇ ሰጠችኝ። እሻልኳቸውን የምነሱ ጋሄኩኝ ለልጅቷ ጋር ደግሞ አመት ከአራት ወር ሰራሁ ማለት ነው ሁለት አመት ከአራት ወር ሰርቻ ያለሁኝ ኮንትራት ቤት። በቃ የሚመለከታችሁን ስራ ስሩ፣ አትደናገጡ። አሁን ላይ አልሐምድሊላህ ስልክ ይዛችሁ ሚዲያ እየተጠቀማችሁ እንደ ልብ ቤተሰብ እያወራችሁ እንዴት ስራ መስራት ያቅታችኋል? እንጃ እኔ እንዴት እንደሆነ ስራችሁን አክብራችሁ ሰዓታችሁን በቃ ሰርታችሁ እያለ እያለ ስትለምዷቸው ስትለምዷቸው ስትለምዷቸው ስትለምዷቸው ነገሩን ላይ እየተቀየረ ይሄዳል። ጥሩ ነገር ይመጣላችኋል። ጥሩ ነገር ላይ በቃ አይ አሁንም አልሄድም እያላችሁ ኮንትራታችሁን እያሳደሳችሁ እንደገና እየሰራችሁ ነው የምትሄዱት። ልክ አዲስ እንደመጣችሁ ጸባያችሁ ይቀያየር። በቃ ሁሉን ነገር ትችላችሁ ስሩ። ሰዓታችሁን አክብራችሁ ተኙ። ሰዓታችሁን አክብራችሁ ተነስታችሁ ስሩ። በቃ በዚህን ሰዓት ተኝ፣ በዚህን ሰዓት ተነሽ ትበያለሽ። ያኔ ሰዓትሽን፣ ጀዋልሽን ትቀጥሪያለሽ፣ ሰዓት ትነሻለሽ፣ ትሰሪያለሽ። መኝታ ደግሞ ሰዓትሽን ቶሎ መተኛት ቲክቶክ ላይ ፍጥጥ ብላችሁ አትደሩ። በቃ የአሁኖቹ ቲክቶክ ትጠቀማላችሁ፣ ፍጥጥ ብላችሁ ታድራላችሁ። እንቅልፉ በዚያ ላይ ከዚያ መዳም ይሄን ስሪ እንዲህ አደርጊ ለምን እንዲቆረጥ ስትልሽ እንቅልፍ ስላለብሽ አነጫነጭሻል። በዚያን ሰዓት ጠብ ይመጣል። በዚያን ሰዓት ደግሞ ስራ ትሰራን ብላ ተወስድሻለይ ጥቀይ ቀይርሻል። ለሁላ ወደ ሀገር ነው የምትሸኝሽ በቃ። ስላመጡን ሌላ ቦታ ሄደን እንድንሰራ አይፈልጉም። ገጣው ካመጣችብሽ ቦታ እዛው መለስ ብቻ ነው። ስለዚህ ሰዓታችን አክብራችሁ ስሩ። አዲስ የምትመጡ እንዴ አልጋ ባልጋ እኮ የለም። እናንተም መኳ በዛችሁት። አረቦቹን ብቻ አይፈረድም። እነሱም እንድንሰራላቸው ነው ገንዘባቸውን ፍጭ አድርገው የሚያመጡን። እኛም ደግሞ በጉልበታችንን ጉልበታችንን ድክም አድርገን ሰርተን ገንዘባችንን እንድንቀበል ነው የምንመጣው። ስለዚህ አልጋ ባልጋ የለም። ጠንከራችሁ ስሩ። እናንተም እንዴ

ለህንዳው ጥሩ ልቦና ይስጣቸው።